ጤና ይስጥልን የአሻም ተከታታዮች፣ ለዛሬ ዕለት ሐሙስ ህዳር 11 ቀን 2018 ዓ ም ያሰናዳናቸው የአሻም ዜናዎች የሚያፍበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮችን እንጠቁማቸው። በአፋር ክልል ሰመራ ሎጊያ ሲካሄድ የነበረው አስረኛው የኢትዮጵያ ከተሞች ፎረም መርሃ ግብር ተጠናቀቀ። በተለያዩ ሀገራት የሚገኙ ቅርሶች እንዲመለሱ የሚያበረታታ ስራ የተሰራ ነው ሲሉ የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። ከውጭ በቪየትናም የጎርፍ መጥለቅለቅ አደጋ ተባብሶ የሟቾች ቁጥር 16 ደረሰ። እነዚህ እና ሌሎች ስፖርት መረጃዎችን አካተናል። ተረኛ አሳላፊ ብራን ሸቲንኝ አብራችን ቆዩ። የጋበዝኩ ወደ ዜናዎቹ አለፍ በአፋር ክልል ሰመራ ሎጊያ ሲካሄድ የነበረው የኢትዮጵያ ከተሞች ፎረም አስረኛው መርሃ ግብር ተጠናቀቀም። በምርሃ ግብሩ ማጠቃለያ የፌዴራል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ በርካታ የመንግስት የስራ ኃላፊዎች ተገኝተዋል። መስከረም አዲሱ አስረኛው የኢትዮጵያ ከተሞች ፎረም መርሃ ግብር በአፋር ሰመራ ሎጊያ ተካሂዷል። በመርሃ ግብሩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአፋር ክልል ሰመስተዳደር የከተማና መሰረተ ልማት ሚኒስትርና ሌሎችም ከፍተኛ የመንግስት የስራ ኃላፊዎች በተገኙበት የማጠቃለያ መርሃ ግብር ተካሂዷል። ምክትል ጠቅላይ ሚኒስትሩ በዚህ መድረክ እንደተናገሩት ከሆነ ከተሞች የስልጣኔ ማዕከላት በመሆናቸው የኢትዮጵያን ስልጣኔ ከከተሞች ስልጣኔ ለይቶ ማየት እንደማይቻል አስረድተዋል። የመደመር መንግስት ከተሞችን የሚመለከተው የብልጽግና ማሳያና ማዕከላት አድርጎ እንደሆነም ገልጸዋል። በተጨማሪም በከተሞች የሚካሄደው ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ የብልጽግና ስራ ወደ አነስተኛ መንደሮችና ወደ ገጠር አካባቢዎች ለማስፋፋት እንዲቻል ሰርቶ ማሳያ ሆኖ ያገለግላል ሲሉ አያይዘው ተናግረዋል። ከተሞች የስልጣኔ ማዕከላት በመሆናቸው የኢትዮጵያን ስልጣኔ ከከተሞች ስልጣኔ ለይቶ ማየት አይቻልም። የመደመር መንግስት ከተሞችን የሚመለከተው የብልጽግና ማሳያዎችና የብልጽግና ማዕከላት አድርጎ ነው። በብልጽግና ማሳያነታቸው በከተሞች የምናካሄደው ፖለቲካዊ ማህበራዊና ኢኮኖሚያዊ የብልጽግና ስራ ወደ አነስተኛ መንደሮችና ወደ ገጠር አካባቢዎች ለማስፋፋት እንዲችል እንደ ሰርቶ ማሳያ ያገለግላሉ። በሌላ በኩል ደግሞ እነርሱ ራሳቸው የብልጽግና ማዕከላት በመሆን የብዝሃ ዘርፍ ኢንዱስትሪ ማበቢያ ቦታዎች ይደረጋሉ። ከዚሁ ጋር ተያይዞ ኢትዮጵያ በኢንዱስትሪ በኩል ወደ ብልጽግና የምታደርገውን ጉዞ ቀንበሩን ከሚሸከሙ ተቋማት መካከል ከተሞች ተጠቃሽና ዋነኛ መሆናቸውን ተናግረው በአዲስ አበባ የተጀመረው ከተሞችን ለብልጽግና የማመቻቸት እንቅስቃሴ ወደ አነስተኛ የገጠር ከተሞች እየደረሰ መሆኑንም አመልክተዋል። በገጠሮች የሚሰራው የኮሪደር ልማት ዋና ዓላማም ገጠሩን በአስተዳደር በመሰረተ ልማትና በክትመት ስነስርዓት ላይ በማስተሳሰር ወደ ከተማነት ለማሳደግ ነው ሲሉም አክለዋል። ኢትዮጵያ በኢንዱስትሪ በኩል ወደ ብልጽግና የምታደርገውን ጉዞ ቀንበሩን ከሚሸከሙ ተቋሞቻችን አንዱና ዋነኞቹ ከተሞቻችን ናቸው። ለዚህ ደግሞ ግልጽ ራዕይ፣ ግልጽ እሳቤ እና ግልጽ ስትራቴጂ አለን። በሀገራችን ዋና ከተማ በአዲስ አበባ የተጀመረው ከተሞችን ለብልጽግና ጉዞ የማመቻቸት እንቅስቃሴ ዛሬ ወደ አነስተኛ የገጠር ከተሞች እየደረሰ ነው። የገጠር ኮሪደር ዋና ዓላማውም ገጠሩን በአስተዳደር በመሰረተ ልማትና በክትመት ስርዓት በማስተሳሰር ወደ ከተማነት ማሳደግ ነው። የዘንድሮ አስረኛው የኢትዮጵያ ከተሞች ፎረም የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ቃል አክብረነዋል። ለኢትዮጵያ ልህቀት ስንል በመሰረተ ልማት በመልካም አስተዳደርና አገልግሎት አሰጣጥ በዲጂታል መሬትን በተገቢው መንገድ በማስተዳደር ገቢን በኢኮኖሚ ልክ በመሰብሰብ የህዝብን ጥያቄዎች በመመለስ ህብረ ብሔራዊ አንድነትን በማስፈን ገዢ የወል ትርክትን በማጽናት ኢንዱስትሪና ቱሪዝምን በማሳለጥ የሌማት ትሩፋትን በማስፋፋት ድሃ ተኮር ስራዎችን ባህል በማድረግ ወዘተ ኢትዮጵያን የላቀ ደረጃ ላይ ማድረስ ማለት ነው። በመጨረሻ አስረኛውን የኢትዮጵያ ከተሞች ፎረም መርሃ ግብር ሲጠናቀቅ በከተሞች ትኩረት ሊደረግባቸው የሚገቡ ጉዳዮች ላይ አስምረብ ይገባቸዋል። ምክትል ጠቅላይ ሚኒስትሩ አስረኛውን የከተሞች ፎረም ስናጠናቅቅ በከተሞቻችን ትኩረት ልናደርግባቸው የሚገቡ አራት ነገሮችን ማንሳት የግድ ይለኛል። የመጀመሪያው በከተሞች እያጋጠመን ያለውን የመኖሪያ ቤት እጥረት ማቃለል ነው። ሁለተኛው የጽዳትና አረንጓዴ ልማት ጉዳይ ነው። ሶስተኛው በየአካባቢያችን የሚገኙ ሃይማኖታዊ፣ ባህላዊ፣ ታሪካዊ እና ተፈጥሯዊ ሀብቶቻችንን በአነስተኛ ወጪ የሕዝብን አቅምና እውቀት በማዋሃድ የየአካባቢዎቻችንን ቁሳቁሶች በመጠቀም ወደ ቱሪዝም ሀብትነት መቀየርና ኢኮኖሚያችንን ማሳደግ ነው። አራተኛው ወጣቶቻችን በቴክኒክና ሙያ ትምህርት ቤት ገብተው እንዲማሩ የአምስት ሚሊዮን ኮደር አይነት ፕሮግራሞችን እንዲያጠናቅቁ በማድረግ መካከለኛ ባለሙያዎችን በብዛት የመፍጠር ስራችንን ማቀላጠፍ ነው። ከተሞች የብልጽግና ተምሳሌቶችና ማዕከላት እንዲሆኑ በሚደረጉ ተግባራት ላይ ትኩረት ማድረግ እንደሚገባ አስገንዝበው ፈረሙ። በተሳካ ሁኔታ እንዲካሄድ አስተዋጽኦ ላበረከቱ የአፋር ክልልና የሰመራ ሎጊያ ህዝብ ምስጋና ቀርቦላቸዋል። በተለያዩ ሀገራት የሚገኙ ቅርሶች እንዲመለሱ የሚያበረታታ ስራ እየተሰራ ነው ሲሉ የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። ሚኒስትሯ ይህን ያሉት የጀርመናዊያን ቤተሰቦች የኢትዮጵያ ጥንታዊ ቅርሶችን ባስረከቡበት ወቅት ነው። መሐመድ ንጉሳ ሁሉ በጀርመናውያን ቤተሰቦች እጅ የነበሩ 12 ልዩ ልዩ ጥንታዊ የኢትዮጵያ ቅርሶችን የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ተረክቧል። በርክክብ ስነ ስርዓቱ የቱሪዝም ሚኒስትር ሰላማዊት ካሳ፣ እንዲሁም የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዚዳንት ሳሙኤል ክፍሌ፣ በኢትዮጵያ የጀርመን ኤምባሲ ጉዳይ ፈጻሚ ፈርዲናንድ ቮን ሆሄ ተገኝተዋል። የቱሪዝም ሚኒስትሯ ሰላማዊት ካሳ በዚህ ወቅት እንደገለጹት ቅርሶች እንደ አውሮፓውያን አቆጣጠር ከ1921 እስከ 192 ስምንት በኢትዮጵያ የጀርመን ኤምባሲ ልዩ መልእክተኛ ለነበሩት ፈርቴዝ ዌይስ በንግሥት ዘውዲቱና አጼ ኃይለሥላሴ በስጦታ ተበርክተው የነበሩና በግል የተገዙ ናቸው ብለዋል። አሁን ላይ በሕይወት የሌሉት ፈርቴዝ ዌይስ የልጅ ልጅ ራሞና ቤተሰቦቹ በራሳቸው ተነሳሽነት በኢትዮጵያ የጀርመን ኤምባሲ በኩል ጥንታዊ ቅርሶቹን መልሰዋል ነው ያሉት። ቅርሶቹ ከቱሪዝም መስህብነታቸው ባሻገር ታሪክን ወደ ቤቱ የመለሱና የሀገራቱን ወዳጅነት በግልጽ ያሳየ መሆኑን ጠቁመው ድርጊቱ በተለያዩ ሀገራት የሚገኙ ግለሰቦች በእጃቸው የሚገኙ ቅርሶች እንዲመልሱ የሚያበረታታ ነው ብለዋል። የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዚዳንት ሳሙኤል ክፍሌ በበኩላቸው ዩኒቨርሲቲው በስጦታ የተበረከቱትም ሆነ የተወሰዱ ጥንታዊ የኢትዮጵያ ቅርሶች እንዲመልሱ በማድረግም የበኩሉን ድርሻ እየተወጣ እንደሚገኝም ተናግረዋል። በኢትዮጵያ የጀርመን ኤምባሲ ጉዳይ ፈጻሚ ፈርናንድ ቮን ሄ በበኩላቸው ቅርሶቹ የተመለሱት ያለምንም ጣልቃ ገብነት በቅርሱ ባለቤት ቤተሰቦች መልክ መልካም ፈቃድ ነው ብለዋል። ይህም የሁለቱን ሀገራት ታሪካዊ ግንኙነት የሚያጠናክር ነው ሲሉም ገልጸዋል። ከተመለሱት ቅርሶች መካከል ጎራዴ፣ ዘውድ፣ አክሊል፣ ስዕሎችና ሌሎች የኢትዮጵያን ማንነት የሚገልጹ ቅርሶች እንደሚገኙበት የገለጹት ደግሞ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ዳይሬክተር ዮሐንስ አደገህ ናቸው። ቅርሶቹ ከቱሪዝም መስህብነታቸው ባሻገር ለጥናትና ምርምር ግብዓት ሆነው እንደሚያገለግሉም ተናግረዋል። በኢትዮጵያ የጀርመን ኤምባሲ ልዩ መልእክተኛ የነበሩት ፈርቴዝ ወይዝ የልጅ ልጅ ፕሮፌሰር ራሞን ዌይስ በበኩላቸው ቅርሶቹ ከግለሰብ ይልቅ ለኢትዮጵያ ይበልጥ ይጠቅማሉ ብለው እንደ ቤተሰብ መክረን መልሰናል ብለዋል። መንግስት ለኢንቨስትመንት በር ከፋቸው የሆኑ ስራዎችን እየሰራ ነው ተባለ። ኢልኔት ኢንቨስትመንት ግሩፕ የኖሬ ሀገር ኢንቨስትመንት ተቋም ከሆነው የሙንጃ ግሩፕ ጋር የተሽከርካሪ አቅርቦ ስምምነት ባደረገበት ወቅት ነው። የኢነት ኢንቨስትመንት ግሩፕ መስራችና ባለቤት ቶኪቻው አለማየሁ ስምምነቱ አሮጌ መኪናዎችን በተሻሉ አዲስ መኪኖች ለመቀየር የተያዘውን እቅድ ያግዛል ሲሉ ተናግረዋል። ካሁን በፊት ከ300 በላይ መኪናዎችን መቀየራቸውን ገልጸዋል። በኢትዮጵያ አሁን ያለው ኢንቨስትመንት ተግባረ አስቻይ ሁኔታ የሚፈጥር ነው ሲሉም ገልጸዋል። ዛሬ ያደረግነው ፕሮግራም በሀገሪቷ ደረጃ በተቀመጠው አቅጣጫ መሰረት እስካሁን ያሉት መኪኖች አሮጌ መኪኖች ከከተማ ወደ ተሻለ ወደ አዲስ መኪና እንዲገቡና ና ከመንገድ ላይ እንዲወጡ ስለሚፈለግ አዲስ አበባ ላይ ከታክሲ ሾፌሮች ጋር ከዚህ በፊት አግሪመንት ገብተን ወደ ሶስት ሺህ መኪና የሚሆን ቀይረናል። ያለ መኪናው ሲቀየር አሮጌ መኪና ዲስካርድ ይደረጋል። አዲስ ይዞ ይወጣሉ ማለት ነው። ማስወገድ ፕሮግራምና አዲስ መኪና የመስጠት ፕሮግራም ነው ያለው። አጠቃላይ ሁሉን ከተፈራረምን አንድ አራት ዓመት ቢቆይም በተለያዩ ምክንያቶች ድላይ አድርገዋል። የመጀመሪያ አንድ ዓመት ተኩል ምናምን ቀረጥ ነጻ መብታቸው ሳይፈቀድ ቆየና ሳይ መኪና የመጡት መኪኖችም ሳይወጡ ስ አንድ 7 መኪና ነው መጥተው ነበር። ወረቀት ቀረጥ ነጻቸው እስከሚፈቀድ ድረስ ጊዜ የወሰደ ከዛ በኋላ ደግሞ ጦርነቱ ነበረ፣ ፋይናንስ ለማድረግም አስቸጋሪ ነበር። እና እነዚሁም ደግሞ ዶላሮች በዶላር ጥረት ምክንያት እንደተፈለገ መኪና መኪና በአጭር ጊዜ ውስጥ ማምጣት ከባድ ነበረ። ወጣም ወረደግ አሁን ደግሞ እስከዛሬ አሁን ወደ 800 መኪና ፋብሪካ ውስጥ አለ ተገጣጥሞ አሁን ወረቀቶች እየተሰሩ ነው ለመውጣት። አሁን ባለው ሀገሪቷ የኢኮኖሚ ፖሊሲ ለውጥ የተነሳ ኢንቨስተሮች ወደዚህ ሀገር መጥተው ኢንቨስት ማድረግ ይፈልጋሉ። ከዚህ በፊት የዛሬ አመት እንደዚህ አይነት አግሪመንት ማድረግ አይቻልም ነበር። ምክንያቱም ሰው መጥቶ ኢንቨስት አድርጎ ብሬን ይዤ እሄዳለሁ የሚል ጥያቄ አለ። የገበያው የዶላር መከፈቱና የዶላር የኢኮኖሚው አቅጣጫ መቀየሩ እንደዚህ አይነት ኢንቨስተሮች ወደ ሀገር እንዲመጡ ብር ከፍተዋል። ቶኪች አዋክለውም የሎጂስቲክስ አሰራር በሚፈቅደው መንገድ መኪናዎችን ለማስረከብ እየሰራ ነው ሲሉ ተናግረዋል። የኖሬ ኩባንያ የሆነው ሙንጃ ግዢ ሲፈጽም ኤልኔት ግሩፕ የመገጣጠም ስራውን እንደሚሰራም አብራርተዋል። ኤሌክትሪክ መኪኖችን እና እንዲሁም ደግሞ አገሪቷ በቅርቡ ያወጣውን ፖሊሲ ነግረናቸው መኪኖቹን አሁን ኤግዚስቲንግ ኦልሬዲ ገበያ ላይ ያሉት መንገድ ላይ ያሉትን መኪኖች ደግሞ ወደ በጋዝ እንዲሰሩ እነሱም ወደዛ ኮንቨርዥን ውስጥ ለመግባት ተስማምተናል። አሁን ባለን አግሪመንት መሰረት በየወሩ 500 መኪና ሊያመጡ ሎጂስቲክሊም ከዛ በላይ እናምጣ ቢባል አይቻልም። መገጣጠሚያ ላይም ይከብዳል። ሎጂስቲክሊም አጭነ ማምጣቱ ስለሚከብድ እስካሁን ባለን ትሬንድ እኛ 500 800 መኪና ነው የምናመጣው። ከዛ በላይ ማጓጓዙም ማኔጅ ማድረጉም ይከብዳል። ከዛ ብለን በአቅማችን መሰረት 500 መኪና በየወሩ እያመጡ መኪኖቹን ለተጠቃሚው ትራንስፖርት ላይ ለሚሰሩ ፐርሰናሊ እንዲሁ ለሚጠቀሙትም መኪና ለመስጠት ነው። አግሪመንት ውስጥ የገባ ነው። ቤዚክሊ በእኛ በኩል መገጣጠሚያ ያለን እና ደንበኞች አሉ። መኪናው ይመጣ እንገጣጠማለን፣ ለደንበኞቻችን እናሳልፋለን። እነሱ ደግሞ ገዝተው መላክ ማለት ነው። ፋይናንሻል አቅም ስላላቸው ገዝቶ መኪናው ወደ ኢትዮጵያ ይጭናሉ ማለት ነው። ይህ ይመስላል። የሙንጃ ግሮፕ መስራችና ስራ አስኪያጅ የሆኑት አሉስፉት በበኩላቸው የኃይል አማራጮች ለኢንቨስትመንት አስፈላጊ መሆናቸውን ተናግረዋል። ኢትዮጵያ በኢንቨስትመንት ለመሰማራት እድል እንደምትሰጥም አብራርተዋል። ኤነርጂ ሰስተይናቢሊቲ አስ ኤ ድራይቨር ቱ ኢንቨስትመንት ኢንቶ ዴቨሎፕመንት። የኃይል ኢንቨስትመንት ለእድገትና ለማህበረሰብ ለጥ ጠቃሚ ነው። የፊርማ ስነስርዓቱ ጥሩ ነው። ማቀድ ብቻ ሳይሆን ወደ ተግባር እንገባለን። በኢትዮጵያ ያለው የኢንቨስትመንት አቅም በጣም ብዙ ነው። አዎንታዊ ሚና አለው። ቅንጅት የሚጠይቅ ስራ ነው ያለው እድሎችን ለመጠቀም መፍትሄ ማምጣት አለብን። ኢትዮጵያ በተለይ በኃይል ዘርፍ ሰፊ እድል አላት። እየተከታተላችሁን ስለሆን እናመሰግናለን። ዜናዎቻችን ቀጥለዋል። አሁን ደግሞ ከባህር ማዶ ወደያዝናቸው ዜናዎች እናልፋለን። በማዕከላዊ ቬትናም በጎርፍ አደጋ የ16 ሰዎች አለፈ። በቬትናም ከሳምንቱ መጨረሻ ጀምሮ በማአከላዊ ቬትናም በጣለው ከባድ ዝናብ ጎርፍ እና መሬት መንሽራተት አደጋ የሟቾች ቁጥር 16 ደርሷል ተብሏል። የውሃው መጠን ቀደም ሲል በተጠቀለቀባቸው ከተሞች፣ መንደሮች ውስጥ አሁንም እየጨመረ ነው ተብሏል። ባለፉት ሶስት ቀናት ውስጥ በተለያዩ ማአከላዊ ቬትናም አካባቢዎች የዝናብ መጠን ከ1500 ሚሊሜትር በላይ የተባለው ተባለው በክልሉ ቁልፍ እና ቡና ምርት እንዲሁም በሀገሪቱ ታዋቂ የባህር ዳርቻዎች የሚገኝበት ቢሆንም ለአውሎ ንፋስና ለጎርፍ ተጋላጭ ነው ነው የተባለው። በዚሁ አደጋ የጎርፍ አደጋና የመሬት መንሸራተት አደጋዎች በተደጋጋሚ እንደሚከሰው ተገልጿል። እስካሁን ባለው መረጃ ከ4300 በላይ ቤቶችና ከአስር ሄክታር በላይ ሰብል መውደሙን የመንግስት የአደጋ መከላከል ኤጀንሲ በወጣው ሪፖርት አስታውቋል። የጎርፍ አደጋው በቡና እርሻዎች ላይ ከፍተኛ ውድመት ማስከተውም ተገልጿል። ከ5530 በላይ አባወራዎችና የንግድ ተቋማት በጎርፍ አደጋ የመብራት ገመዶች ላይ ጉዳት በማድረስ አሁንም መ ነገራት መቆራረጥ እያጋጠማቸው መሆኑን ነው ኤጀንሲው ያስታወቀው። ዘገባው የአሶሼትድ ፕሬስ ነው። ሂዩማን ራይትስ ዎች በዌስት ባንክ እስራኤልን በጦር ወንጀል ከሰሰም። እንደ አውሮፓውያን አቆጣጠር በ2025 መጀመሪያ ላይ እስራኤል በአስር ሺዎች የሚቆጠሩ ፍልስጤማውያን ከሶስት የዌስት ባንክ የስደተኞች ካምፕ ማባረሯን ገልጿል። ይህንም የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ነው ሲል ሂዩማን ራይትስ ዎች የገለጸ ሲሆን የእስራኤል ባለስልጣናትን ተጠያቂ ለማድረግና ተጨማሪ የመብት ጥሰቶች ለማስቆም አስቸኳይ ዓለም አቀፍ እርምጃዎች እንዲወሰዱ አሳስበዋል። የመብት ቡድኑ በጥርና በየካቲት ወር ኦፕሬሽን የብረት ግንብ በተባለው በጀኒን ቱካርምና ኑር ሻምስ ካምፖች ውስጥ ወደ 3000 የሚጠጉ ነዋሪዎች በእስራኤል ወታደሮች በግዳጅ ተፈናቅለዋል ነው ያለው። ተፈናቃዮቹ እንዳይመለሱም መከልከላቸውን ገልጸዋል። በመቶዎች የሚቆጠሩ ቤቶችም ፈርሰዋል ሲል ቡድኑ ባወጣው አንድ መቶ አምስት ገጽ ባለው ሪፖርቱ አመላክቷል። በሪፖርቱ ላይ የሰሩት የሂዩማን ራይትስ ዎች ተመራማሪ ሚሌና አንሳሪ ለሮይተርስ በሰጡት መግለጫ ከተፈናቀሉ ከአስር ወራት በኋላ አንዳቸውም ወደ ቤታቸው እስካሁን ድረስ ሊመለሱ አልቻሉም ሲሉ ሁኔታውን አስረድተዋል። የእስራኤል ጦር በበኩሉ ለሮይተርስ በሰጠው አስተያየት የሲቪል መሰረተ ልማቶችን በታጣቂዎች መጠቀሚያ እንዳይሆኑ መፍረስ አለበት ብሏል። ነዋሪዎች መቼ እንደሚመለሱ ግን የሰጠው ማብራሪያ የለም። ተመልካቾቻችን፣ ዜናዎቻችን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳቸው። በአፋር ክልል ሰመራ ሎጊያ ሲካሄድ የነበረው አስረኛው የኢትዮጵያ ከተሞች ፎረም መርሃ ግብር ተጠናቀቀ። በተለያዩ ሀገራት የሚገኙ ቅርሶች እንዲመለሱ የሚያበረታታ ስራ የተሰራ ነው ሲሉ የቱሪዝም ሚኒስትር ሰላመት ካሳ ገለጹ። ከውጭ በቪየትናም የጎርፍ መጥለቅለቅ አደጋ ተባብሶ የሟቾች ቁጥር 16 ደረሰ። ለዛሬ እለት ሐሙስ ህዳር 11 ቀን 2018 ዓመተ ምህረት ያሰናዳናቸው አሻም ዜናዎች በዚህ መልኩ ተጠናቀዋል። ተረኛ አሳላፊው ብራንሸት የነበርኩ አሻም ነውላችን